ደግነቷ ብዙ መሆኑን አውቃለሁ። ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ቀን እንግዲህ እንደምታይ እዚህ የአልጋ ምንጣፍ ፍራሽ የቤት መፈረሻ ምናምን ያለበት ቤት ላይ ነው የምታዩኝ። እንግዲህ አንድ ቲቲ ደውላ ከሳውዲ እህቴን ሰርፕራይዝ እንድታደርግ ላይ ነው ለበዓል ነገ ፋሲካ አይደለ ዝሮ ስለነች እንደም ፖስቶ ይሄን ቪዲዮ አላውቅም። ብቻ ለበዓል ነው ገዝቼ ሰርፕራይዝ ማድረጋት። እህቷ ምንም ነገር አታቅም። ቤቱ አይተነዋል። አረቢያ መድረስ ነበር የፈለገችው እህቷ ግን ተከራሽ ስለሆነች ስለምትንቀሳቀስ ሜትር ምናምን ስለማይመች ለጊዜው አመት በዓል ድምቅ ብላ እንድትውል ይሄቴ ብላ እንግዲህ ይሄን ልገዛላት ነው። ውድ ቤተሰቦች የገዛሁትን እቃ ደግሞ ከቤት አስገብቼ ምናምን መጋረጃ ምናምን ሁሉ ነገር እንደጨረስኩ ደግሞ ማሳያችሁ ይሆናል። ውድ ቤተሰቦች ቪዲዮውን እስከመጨረሻ እዩት። እንግዲህ የገዛሁትን በተወሰነ መልኩ ላሳያችሁ ነው። እዚህ ጋር እንግዲህ እንደምታዩ ምንጣፍ ነው፣ ይታያችኋል ብዬ ተስፋ አደርጋለሁ። እንግዲህ ዛሬ ግን ቅዳሜ ነው ያለው ማጠገቢያ

ሰላም ይተለቀናል ነው። ድሮ ድሮ የምትፈልጉ ካለች ማለት ነው። እሺ ሌላ ማለት ነው። እዚህ ጋር ካለር እያሳየኋችሁ ነው። እኛ የገዛነው ቀይ ነው፣ መቀየር ትችላለች። ካልተመቻትም ያው ለሰርፕራይዝ ስለሆነ ለጊዜው እኛ የመረጥነውን ነው የምንወስድለን። ካልተመቻት ነጥታ መቀየር ትችላለህ። ባለቤቱ ጋር ተስማክናል። ለማንኛውም ቤተሰቦቼ ኦርዲናል አንድ ነው ውድ ቤተሰቦቼ እንግዲህ እዚጋ እንደምታዩኝ በጣም ትልቅ እየሱቅ ላይ ነው ያለሁት እና የያዝኳቸው ደግሞ ቀለል ቀለል ያሉ ያልጋ ምንጣፎች አንሶላ ሁኖ ያልጋ ምንጣፍ በጣም ያማምሩ ናቸው። እንግዲህ ውድ ቤተሰቦቼ ይዣቸው የነበሩትን ዋጋቸው 1700 እስከ 2000 እና 1200 አካባቢ ነበር። ና እዚጋ እንደምታዩት የያዝኳትን ደግሞ በጣም የምታምር አንሶላ ናት። ለማንኛውም ውድ ቤተሰቦቼ ቤተሰቦቻችን ሰርፕራይዝ ማድረግ የምትፈልጉ ካላችሁ እህታችሁ፣ ወንድማችሁ ወይም ደግሞ ልጃችሁ፣ በፈለጋችሁት ነገር የቤት እቃ ሊሆን ይችላል፣ ልብስ ሊሆን ይችላል፣ ብቻ የፈለጋችሁትን ነገር ሰርፕራይዝ ማድረግ ያሰባችሁትን ነገር ፍቅረኛችሁም ቢሆን እንዲህ በአካል ሰርፕራይዝ ማድረግ እችላለሁ። ውድ ቤተሰቦቼ ካለበት ማለት ነው እንግዲ እንግዲህ እዚህ ጋ እንደምቻኝ እናንተን ለማሳየት እየሞከርኩን ያለሁት ኮንፈርት አለ፣ ብርድ ልብሶች አሉ፣ እንደገና ደግሞ የሶፋ ልብሶች አሉ፣ እና የፈለጋችሁትን በፈለጋችሁት አይነት ከለር አለን። እዚ ጋ እንደምቻኝ እንግዲህ ትራሶች እና፣ ውድ ቤተሰቦቼ አንዲት እህታችን አወጣች ትባላለች ከሳውዲ አረቢያ ደውላልኝ በቴሌግራም እንግዲህ እህቴን ሰርፕራይዝ አድርግልኝ እህቴን እና እናቴን እናበርና ያለችኝ፣ እንግዲህ በሚገርም ሁኔታ እግዚአብሔር ይመስገን ተሳክቶልኝ መጨረሻ ላይ የምታዩት ይሆናል። ውድ ቤተሰቦቼ እንግዲህ እኔና ሙላሪ አብረን ሆነን እህታት እህቷና እናቷን ብቻ ቤተሰቦቿን ሰርፕራይዝ አድርገናል። በጣም ደስ የሚል ነገር ነበር። ያየ ነው ያው ትንሽ ልፋት ምናም ሊኖረው ይችላል፣ ግን በቃ ቤተሰብ ማስደሰት እንዴት ደስ እንደሚል ማርያምን፣ በጣም ነው ደስ የሚለው። በቃ አላደል ሰው የሆነ የሚፈልገው ነገር የሚያስደስተው ነገር ራስ እንኳን ማድረግ ባትችል፣ የደስታ ምክንያት ብስትሆን፣ ግን እንዴት እንደሚያስደስት እዚህ ጋር እንደምታዩት እንግዲህ። መፈረሻ ነው ፍራሾች፣ መፈረሻ ልክ እንደ አረቢያ መጅልስ ሆኖ በፍራሽ ማለት ነው እና የያዝኩትን እንደምቻዩት እንግዲህ ለአራት ፍራሽ እና ለ12 ትራሶች 8500 እስከ 9ሺ ብር ይሸጣልና፣ እንግዲህ ከለር አለው በፈለጋችሁትን ከለር የምትፈልጉ ካላችሁ፣ ይሄታችን እንግዲህ በቪዲዮ ነበር ያስመረጥናት። ሁሉ ፕሮሶስ እንግዲህ እሷ ነበረች፣ ዋጋውን ስንጠይቅ ሁሉ ነገር እስከመጨረሻ ያለውን ይሄ ይሻላል፣ ይሄ እንደዚህ ቢሆንስ? እንደዚህ ቢሆንስ? እያልን እያወራን ነበርና በጣም ደስ የምትል እህቴ ናት። ባይዘወይ አወጣሽዬ አንቺ አምነሽን ይሄንን ኃላፊነት ስለሰጠሽን በጣም እናመሰግናለን። እንደ እናንተ ቤተሰብ ናት፣ አናቃትም እንግዲህ። ሰርፕራይዝ አድርጉልኝ ለበዓል ብላ አድርሰና ላወጣሽዬ፣ በጣም ነው የምናመሰግነው ስላመንሽን። ለማንኛው ውድ ቤተሰቦቼ እናንተም ሰርፕራይዝ ማድረግ የምትፈልጉት ደውሉልኝ። ቤት ደርሰናል። እንግዲህ ቤት እንደምታዩት ይሄንን ይመስላል። መጨረሻ ላይ እንግዲህ እንግዲህ ከቤት ውስጥ የለችን ውጪ ላይ እንድጠብቅ አድርገናል። በሆነ ምክንያት እንግዲህ ሰርፕራይዝ ብለን ተስፋ እናደርጋለን። ደማት መጋረጃ ነው አጥቶ ምናምን ሰርታ እና መጨረሻ ወይ እንዳትመጣብኝ በጣም ፈርተናል። ምርጫዋ ይሆናል ብለን ተስፋ እናደርጋለን። ምርጫዋ ካልሆነ መቀየር ተስማምታ ከእሱ ጋር የፈለገችው ነገር መቀየር ትችላለች። መመለስ ብቻ ነው የማይቻለው። እንትን ነው በዓል ቀን ስለሆነ ለማሰራት ምናምን መጋረጃዎች አምስት ሺህ የተገዛው እዚህ ሲታይ ግን ይቀላል ይመስላል። በዚህ ምንም ቀላል ነገር የለም። አምስት ሺህ ደግሞ ደግሞ በዓል ስለሆነ እንግዲህ፣ ይሄን ቪዲዮ መቼ እንደሚፖስት አሁን ግን ቅዳሜ ለእሁድ የትንሳኤ ዋዜማ ውድ ቤተሰቦቼ። ሙላሪዬ ቤቱ የመጋረጃ መስቂያ ራሱ አልነበረውም እና ድሪል ማድረጊያ ድሪል የምታውቀው ከሆነ መብሻውን ማለት ነው የሆነ የሚበሱ ልጆች አሉና ይሄንን ስራ ስራ ብለው የሚሰሩ አሉ፣ ጣውላ ቤቶች ምናምንና፣ በዛ ሰዓት እንግዲህ ብዙ ቦታ ላይ ደውሎ ምናምን ማግኘት አልቻለም ነበር፣ ምክንያቱም በዓል ስለሆነ ብዙ ቀሚ ወጣ ምናምን ስላላቸው አልተመቻቸውም ነበር። እንግዲህ አንድ ጓደኛው እግዚአብሔር ስጠው ድሪል ማድረጊያውን ሰጥቶት መብሻው ማለት ነው አምጥቶ በስቶ ምናምን ራሱ ሙለር አስተካክሎ ብቻ እግዚአብሔር ይመስገን እንደምታዩት እንግዲህ ቤቱ እቃዎቹና ወደ ምኝታ ቤት አስገብተን እኛ ራሳችን እያስተካከልን ነው የምታየን። እንግዲህ ልጅቱ እህታችንና ቤተሰቦቿ ወደ ውጭ እንዲወጡ አድርገን ምናምን ብቻ ጥሩ አጋጣሚ ነበር። ወደ ጎረ ቤት ይደውልን ነበር እና ምን እንደሆነ አያውቁም፣ ብቻ ግን የሆነ ነገር ጠርጥረው ነበር እና በስተ መጨረሻ እንደዚህ አድርገን ጨረስን። ግን እህታችን እዚህ ጋር እንግዲህ እንደ አጋጣሚ ሁኖ እቃው ወዳልን በጣም የወደደችው እቃው በስተመጨረሻ ደግሞ የተፈጠረው ነገር የምታዩት ይሆናል ቪዲዮ ላይ ለማንኛውም ቤቱ ምናምን ጠራርገን ተፈርሾ ነበር እንግዲህ እይታችን እንግዲ ይመጣል ምናምን ብላቸው ስለነበር ተፈርሾ ነበር እሱን የተፈረሸው ሁሉ ነገር አነሳስተን ጠራርገን ምናምን የራሳችን ይዘን የመጣነውን ነገር እያደረግን ነው ኦ ኖ እና አዘጋጃጅተን ሁሉ ነገር ጨረስን። በጣም ደስ የሚል ነበር። ብቻ ሙለር እንግዲህ ቅዳሜ ለትንሳኤ ዋዜማ ነው ነበረው። ጾም ላይ ነበር፣ ትንሽ ደክም ከም ብሎት ነበር። እኔም ያው እኔ እንኳን ደህና ነኝ እግዚአብሔር ይመስገን። ያው ገበያ ዋልኩ፣ ፀሐዩ ጋር ምናምን ስለሆኑ ነው እንጂ ብቻ ማርትዬ ካሜራ ማናችን በጣም

ማርያም ሰውየው ጋር መሄድ ትችላለሽ። ያልተመቸሽን ቃ መቀየር መቀ ትችላለሽ። አጋጣሚ አሁን ለራሱ ይሄ ጠበብናል። ትክክለኛ እንትን አልመጣልንም። ፍራሽ ያሪፉልን ይሄን እንዲደርስ ነበር የፈለገችውና ጣም እና መመለስ ብቻ ነው የማይቻለው። እሱ ጋ ብዙ ችግር የለም። አይደለም ይሄ ተነጋግረን እንትን ያደረግነው ስለሆነ አንቺ እንደየምርጫሽ መቀየር ቻለሽ። እንደውም ይሄ ተመሳሳይ እናድርግ ብለን

ችግር የለውም። እሱም እንዳስመጣ እናደርጋለን። ልብሱ አውር ቀን እንወስደዋለን።

ደግነቷ ብዙ መሆኑን አውቃለው። ወላጅና ትኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ ዘጠኝ ወር በሆዷ ከዛም በጀርባዋ ጡቷን እያጠባች እኔን ማሳደጓም ዘውትር ይሰማኛል። የማይደካሟ እኔን ለማሳደግ በሴትነት አቅሟ